ወደ ሳውዲ አረቢያ እንዲገቡ ያደረጋቸው ፍቃድ ጊዜው ያለፈበትና ካሰሪያቸው ጋር ባለመስማማት አቋርጠው የወጡ ኢትዮጵያውያን ሪያድ ወደሚገኙ ኤምባሲ በብዛት እየጎረፉ ነው። ካሰሪ የተጣሉና የወጡት ስፖንሰር ሆኖ ያመጣቸው አሰሪ ውጪውን በመጠየቅ አሊያም የገቡበትን ባለማወቅ በማመልከቱ በፖሊስም ተፈላጊ ይሆናሉ እና ጥቼ ሀያ ሺ ብር ሀያ ሺ ሳውዲ ሪያል ክፈል ያለኝ እና አሁን እዚህ ስመጣ ደግሞ እዚህ ምንድን ነው የሚሉኝ እዛ ሄደህ ነው መከታተል ያለብህ እንደ እድል ሆኖ የቤተሰቦች ያለቀ የኔ አላለቀ ምክንያቱም ባላወቁት ምክንያት በመንግስትና በከፊል ምክንያት እኔ እንዳልወጣ ተደርጓል ሪስፖንሰር ሪስፖንሰር ያ የኔ አይነት ጉዳይ ያለበት ብዙ ሰው አለ። ሴቶች አሉ። ለምሳሌ ከአረብ ቤት ጠፍተው ሳይሰርቁ ሰረቁ ተብለው የሚወነጀሉ አሉ። አሁን ከወጣውኝ በኋላ በብር ከሶኝ፣ ያገኘት ከፊሉ ወይም ያመጣኝ ሰውዬ ማለት ነው። እና ሰውዬው ኮምፒውተሩ ዝግ ነው ለጊዜው ተባለ። ስንት ጊዜ ያመላልሱናል፣ ምናምን ትርጉም የለውም በቃ። እዚህ ጋር የሚሰጡን ከፊል ይምጣ ከፊል ይሸኝ ነው ያለ። ከፊል ደግሞ ላገኘው አልቻልኩም፣ ከፊል ማለት ነው። አገር መግባትም አልቻልኩም። ብስባሴውም አለ፣ ብስባሴውም አለ፣ እቃሙም አለ ፈዘቦርቱ ማለ ሌላ ቦታ ሄጄ ደግሞ መስራት አልችልም። አልተበለገም እቃማው አልተበላሸም ጊዜው አልፎታል። እኔ ወጥቻለሁ። ከወጣ ነው ሶስት ዓመት ነው። ነገር ግን ከወጣው አሁን ወደ ሀገር መመለስ ፈልጋለሁ። በአዋጁ መሰረት ተጠቅሜ መሄድ ነው የምፈልገው እኔ ማለት ነው። አሁን ከስራ ከወጣው ራሱ ወደ ሁለት ሳምንት ምናምን ይሆነኛል። ለምን ይህን ፕሮሰስ ተጠቅሜ ለመሄድ ማለት ነው። ነገር ግን ይኸው እቃማ ቁጥር ተሰጦኛል። ፖሊስ ጣቢያ ምናምን ትእዛዝ ፖሊስ ጣቢያ ሂጅ አሉኝ። የእጅ አሻራ ሲሰጥ ማለት ነው። እኔ ደግሞ እንዴት ነው እዛ መሄድ የምችለው? የሳውዲ ንጉስ ምህረት ከአሰሪዎች ጋር ያለው አለመግባባት ሳይፈታ የመውጫ ቪዛ እንዲሰጥ አይፈቅድም። እናም ጉዳዩን የመፍቻው መንገድ ምንድን ነው ብለን አምባሳደር አሚን አብዱል ቃድርን ጠየቅናቸው። ከአሰሪዎቻቸው ጋር ስምምነት እንዲደረግ ራሳቸው እንዲደውሉ እናግባባቸዋለን። በእነሱ ደረጃ የሚፈታ ከሆነ ጉዳዩ እንዲፈታ እናደርጋለን የእኛ ዜጎች እራሳቸው ማለት ነው። ካልሆነ ደግሞ ኤምባሲው ለአሰሪዎቹ በመደወል ባካችሁ እነዚህን ዜጎቻችንን ወደ ሀገራቸው እንዲበቁ ከማድረግ አንጻር ምህረት አድርጉላቸው ብለን እንጠይቃለን። ይሄ ካልሆነ ደግሞ በአካል ሂደው ደግሞ እነሱ እዛው ጉዳያቸው የሚፈታው በአካል ሲቀርቡ ነውና እዛ ሂደው እንዲቀርቡ የማድረግ ችግርም ካለ ደግሞ ለእኛ ሪፖርት እንዲያደርጉልን ነው እስካሁን ይህን ያለንበት አካሄድ። አምባሳደር አሚን የነዚህ ኢትዮጵያውያን የአካባቢ እውቀትና ከቦታ ቦታ መዘዋወር ከወቅታዊ የጊዜ ገደብ ጋር በመጨናነቁ ኤምባሲው የበኩሉን እየጣረ ነው ብለዋል። ይሄ ጉዳይ በጣም ውስብስብ ነው። እንዲህ ኤምባሲያችንም እያየን ያለነው በተለይ ተፈላጊ የሚባሉ ዜጎቻችን ቁጥር ከጊዜ ወደ ጊዜ በጣም እየጨመረ ነው እየመጣ ያለው። ከዚህ አንጻር እሱን ለዋና መስሪያ ቤት አመልክተናል። ለሳውዲ ወገናችንም ለውጭ ጉዳይ ነገርናል። ስለዚህ መፍትሄውን በቀጣይ አብረን የምናየው ነው የሚሆነው። የመኖሪያ ፈቃዳቸው ያለቀና ክስ ያለባቸው ዜጎች በምህረት አዋጁ እንዲጠቀሙ ከከሳሻቸው ጋር መስማማት ያስፈልጋቸዋል። አስፈላጊውን መረጃና ምክር ደግሞ ከሪያድ ኤምባሲና ከጅዳ ቆንስላ ማግኘት ይችላሉ ብለዋል። አምባሳደር አሚን አብዱል ቃድር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍትሐወቂው እንደሰነኝ ሪያድ፣ ሳውዲ አረቢያ።